አሞሽን በንደውሎሽ ናው። አሰላም አለይኩም ወረሕመቱላሂ በረካቱ። ውድ ተመልካቾቻችን እንደምን አላችሁልን? እኛ ደህና ያው ውድ ተመልካቾቼ ወደ እናንተ ከመጣሁ ያው እንደምታውቁት በጣም ቆይቻለሁ ቪዲዮ ለመስራት ያው ከሰራሁ እኔ በጣም ብዙ ጊዜ ሆኖኛል ማለት ነው። እና ውድ ተመልካቾቼ እስኪ ወደ ወደ እናንተ ልመለስ፣ እስኪ ቪዲዮ ልስራ በሚል ሀሳብ ወደ እናንተ መጥቻለሁ ማለት ነው። እና ውድ ተመልካቾች ያው ዛሬ ውድ ባሌን በሚገርም ሁኔታ ላስደነግጠው ነው ማለት ነው። በቃ አለ አይደል እንጆ ሰርቻው አላውቅም። እስኪ አሁን ገና ቪዲዮ መስራት እንዲጀምር ስለሆነ በሚገርም ፕራንክ ነው ወደ እሱ የመጣሁት። ያው ፕራንክ ማደርገው እንግዲህ እሱን የሆነ ነገር አድርጌ እንደ ወጣ ምናምን አደርገውና እዚህ ጋር ቪንቶ አለ። ያው ቪንቶውን ማለት ነው ዳቦ እንግዲህ ስራ ዳቦ ጋግሬያለሁ። ዳቦ እየበላ ነው

አብረን የምናየው ይሆናል ማለት ነው። የመጀመሪያ ቪዲዮዬ ነው። ያው ላይክ ሸር፣ ሰብስክራይብ በማድረግ አበረታቱ። ከስንት ጊዜ በኋላ ወደ እናንተ መጥቻለሁ። ከጎን ይሁናችሁ ያው እንድትበረታታ አግዙ ይላል። ውድ ተመልካቾች እንግዲህ ያው እሱ አሁን ይመጣል ያለውን ነገር አብረን ምና ይሆናል ተከታተሉ። እና እንግዲህ ውድ ተመልካቾች ያው ቁጭ ብዬ እየጠበኩ ነው፣ እየጠበኩት ነው መምጫው ሰዓት ያው ደርሷል። እየመጣ ነው። መንገድ ላይ ደርሻለሁ ብሎ የነበረ ቅድም። እስካሁን ቤቱ ግቢ ይደርሶ ይሆናል እና እንግዲህ ያለውን ነገር አብረን ምና ይሆናል አስደንጋጭ ፍራንኬን እንግዲህ ዛሬ ያው ላይክ አድርጉልኝ

እሺ፣ ውድት አሜሪካቾቼ እንግዲህ በጣም ተሳክቶልኛል ብዬ አስባለሁ። ለዚ ያስጠለ የሚያምር ቀልድ አይደል? ዛሬ ቆንጆ አላህ ወከኔ እንዳይወድቅ ትግስቱ ስጠው ይቋቋመው ይቋቋም ምናምን ብዬ ራሱ እኮ ይቅርታ ያርግልኝ ብዬ ለቤተሰቦች ተናግሬ፣ አረ ይማራል ብይን አሁን ይሄ ነገር ባላቸው እንጂ ለዚሁ ስራ ብለሽ ቢንቱ ከጎረቤት አምጥተሽ በጣም ተሳዝኛለሽ። ከምር እንዴት እንደዚህ ነበር እንዴ? እንዴት እንደነገርኩኝ መቼም፣ ማለት ብዙ ከዚህ በላይ ሳቄ አሸንፎኝ ነው ኧረ እባክህ ኧረ ይደብራል። ውድ ተመልካቾቻችንን በስርዓት የተሰማህን ስሜት ግለጽላቸው እንጂ ኧረ እባክህ ሆኑ በእናትህ። አረ ይደብራል። ተመልካቾቼ እንግዲህ እንደምትመለከቱት ነበር የነበረው ቆይታችን በጣም ደስ የሚል ነበር፣ በጣም ያዝናና ነበር። በእርግጥ ያው መደንገጡ ትንሽ ያው ውስጤ አዝኖለት ነበር፣ ግን ምንም ማድረግ አልችልም። ምክንያቱም ከዚህ በፊት እሱ ብዙ ያው ነገር ሰርታዊ ስለነበረ የዛ ሁሉ በቀል ነው ነው የምላችሁ። ሁሉ ተመልካቾቼ ያው ተመሳጭቶ ካሜራውን አቅሚናም ብሎ ተቆጥቶ ወደ ምኝታ ቤት ገብቷል። ያው እናንተን ሊያወራችሁና ስሜቱን ሊገልጽላችሁ አልቻለም። እና ያው የነበረው ቪዲዮ ይሄን ይመስል ነበረ። ፕራንኬን እንደምትወዱት ምንም አልጠራጠርም። ላይክ፣ ሸር፣ ሰብስክራይብ በማድረግ ቻናላችንን ያው አሳድጉት ትልቅ አድርሱን ቻ ሃምሳ ሺህ ያስገቡልና ከዛ በኋላ ዋንድ የምናየው ይሆናል ማለት ነው እና ወደ ተመልካቾቼ እንግዲህ እኔንም ማበረታቱኝ ያው ጠንካራ እንደሆነ አድርጉ ይላለሁ። ላይክ ሼር፣ ሳብስክራይብ ያው አድርጉ እና አበረታቱን። ያው ከእናንተ ብዙ ነገር እንጠብቃለን። እናንተም ከኛ ብዙ ነገር እንደምጠብቁ እናውቃለን። ያው አበረታቱን። እወዳቸዋለሁ።